አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ባላችሁበት ያላ ሰላም እዝነት ከናንተ ጋር ይሁን። እንግዲህ በዓለም በዓለም ዳርቻ ያላችሁ እህት ወንድሞች የተከበረውን የረመዳን ወር አሳልፈን እንሆ የሸዋል ወርም እንግዲህ ዛሬ አንድ ሳምንት አንስተን እንገኛለን። ሰላታችንን ኢባዳችንን አላህ ይቀበለን ጾማችንንም ደግሞ ከተቀበላቸው ሰዎች አላህ ያድርገን። እንግዲህ ሰይድ አረቢያ መጅሊስ ባለፉት ሳምንታት ወይንም ያለፈውን የረመዳን ወር ላይ እንግዲህ የተለያዩ መጅሊሶችን ለወዳጅ ደንበኞቻችን በሚያማምሩ ከረር በሚያማምሩ ውበትና ዲዛይን ያላቸው ምንጣፎች እንደዚሁም ደግሞ መጅሊሶችን የተለያዩ ከለር ያላቸውን ፈርኒቸሮችን መጅልሶችን ስናስገባ ቆይተናል። እንግዲህ ብዙዎቹ በጣም ተጠቅመበት አስቴቶቻቸውንም በኮመንት ገልጸውልና እንደዚሁም ደግሞ እየመጡ ሽክረን ያሉበትን ፕሮግራም አቅርበዋል። እንሻላ በዛሬው ዕለት የተለያዩ እነዚህ መጅልሶች የገቡበትን ቤት እያንዳንዱ ቤት ሂደን ዚያራ አድርገናል። እንግዲህ በማሻአላህ የተሞላ ፊት ስናይ ደግሞ እኛም አልሐምዱሊላህ ሱማ አልሐምዱሊላህ ብለናል። ምክንያቱም በሰራነው ስራ የሰው ልጅ ሲወድልህ፣ ደንበኞች በጣም ሲያመሰግኑ፣ እኛም ደስታ ነው የሚሰማን። እንግዲህ ሰይድ አረቢያ መጅሊስ ለእህት ወንድሞቻችን በተለይ ለውጭ ሀገር ላላችሁ እህት ወንድሞቼ ትልቅ መፍትሄ ሆነናል ብለን ስለምናስብ እኛም ኩራት ይሰማናል። ምክንያቱም ብር ብቻ አይደለም የምንሰራው ስራ ለነሱ መፍትሄ ሰጥቷል ወይ የሚፈልጉትን ነገር አግኝተዋል ወይ በማለት እኛም የምናቀርባቸው ነገሮች ሁሉ እናንተ ጋር ሲደርሱ እናንተ እንደምትደሰቱት ሁሉ እኛም ደስታችን የላቀ ነው። ስለዚህ ሁሌም ቢሆን ለምርጫችሁ ሰይድ አረቢያ መጅሊስን እየመረጣችሁ ምርቶቻችን እንድትጠቀሙ ባክብሮት እንጠይቃለን። የቦንድድ ፍራሾች፣ አልጋዎች፣ ቁምሳጥኖች የተለያዩ የፈርኒቸር ስራዎቻችን እንግዲህ ከጅማሩ እስከ መጨረሻ ድረስ በጣም በሚያማምሩ ውብ የሆኑ ስራዎችን ሰራርተን ባለፉት በረመዳኑ ውስጥ ወደ ቤታቸው አስገብተናል። እንግዲህ የእህታችን ማሻላ፣ ይህ የምታዩት ፈርኒቸር መጅሊሷም፣ አሁን መጨረሻ ላይ እለቅላችኋለሁ። መጅሊሷም ተጀምሯል። እንሻላ፣ ሁሉም እንግዲህ ጥራቱም በአሟላ በሚያማምሩ ስራዎች ተሰርተው ተጠናቀዋል። ስለዚህ ነው ሰይድ አረቢያ መጅሊስን ከፈለጋችሁ ከተከታተላችሁ፣ ሙሉ የቤት እቃውን በምትፈልጉት ዲዛይን በየ ማች እየተደረገ ያለ ፈርኒቸሮቻችሁንም ሆነ መጅሊሶቻችሁንም ሁሉንም ነገር በማች በዲዛይን በቤታችሁ ውበትና ጥራት ሰርተን እናስገባለን። ሁሌም ቢሆን ምርጫችሁን ሰይድ አረቢያ መጅሊስ ካደረጋችሁ የሚያማምሩና የምትቆሩበትን ስራዎች ታገኛላችሁ ይላል ሰይድ አረቢያ መጅሊስ። እንግዲህ ሰይድ አረቢያ መጅሊስ አድራሻውን ሰሜን ሸዋ ደራ አደሬ ከተማ ላይ ካደረገ ስራዎችን ከጀመረ እነሆ ሶስት ዓመታትን አስቆጥረናል። በዚህ ሶስት ዓመታት ውስጥ የተለያዩ ቤቶች ተውበዋል። የተለያዩ ቤቶች በሰይድ አረቢያ መጅሊስ ተማርከዋል። ማሻአላ እኛም ማሻላ ብለን ለእህት ወንድሞቻችን ዘይረናቸው ቤቶቻቸውን ዘይረናል። እንግዲህ ይህ መጅሊስ እንግዲህ ለባለ ፈርኒቸሯ ነው። ማሻአላ ይህ ደግሞ በነገ ውለት ተጠናቆ ተፈራርሾ ወደ እናንተ እናቀርባለን። እስከዛው ድረስ ሀሳብ አስተያየት ካላችሁ ኮመንት ላይ ግለጹልን፣ ላይክ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትዘነጉ። ሰይድ አረቢያ መጅሊስ ሰሜን ሸዋ ደራ አደሬ ከተማ ላይ ምርጥና ማራኪ ስራዎችን እየሰራ እንገኛለን። ነገ ይሄንን መጅሊስ ፈራሸን ዘንላችሁ እንቀርባለን።